እንዴት ነው? ቀጥሎ ይታያቸዋል። ቆንጆ ኮመንት የጻፋችሁ በጣም ቆንጆ ናቸው። ወላሂ ያምራሉ። በጣም ዋጋቸው ያው ሺህ ሁለት ነው ዋጋቸው። አሰላም አሌይኩም ረህመቱላ ወበረካቱሁ። ውድና የተከበራቸው የኢትዮጵያና ቤተሰቦቻችን እንዴት አላችሁ? ደህና ናቸኛ? ደህና ነን፣ አልሐምዱሊላህ እናንተስ እንዴት እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኛ ደህና ናት አልሐምድሊላሂ በያላችሁ በሰላማችሁ ብዙ ትርፍ ይበልልን፣ ከመጥፎ ነገር አላህ ይሰውራችሁ፣ ስራውንም አላህ አቅልላችሁ እያልኩኝ እንግዲህ ጀምራለሁ ማለት ነው የመዳም ቅመሞች የእህታችን እንትና ከማን ነበር የምሄደው? ማሚ ቀይ መብራት መካነ ሰላም የሚሄድ ያው ተደጋጋሽ ነው ችግር የለውም የሀያ ስምንት ሺህ አንድ መቶ ብር የፈጀ የቤት አስቤዛ እና ፍራሽ፣ ብርድ ልብስ። እዚህ ሽፎኖች አሉ፣ እዚ ቢጃማዎች አሉ። ያው እንግዲህ አረብ ሀገር ልብስ አትግዙ አገራችን ምርት ምርጥ ነው የሚላቸው እንግዲህ በምክንያት ነው። የምታዩት አረብ ቤት አቦ ሀምሳ አስር ብር አስር ብር ሆና ምን ሀያ ብር ነበር ድሮ የምንገዛቸው እነዚህ አይነት ቢጃማዎች ማለት ነው። እዚህ ይለያሉ ማለት ነው። ተመልከቱ ጥራቱ ማለት ነው። እዚህ ግን ያው ትንሽ ዋጋው ጨምር ጨምር ያድርጋል፣ ግን ቢሆንም የልብሱ ጥራት ነው ዋናው ማለት ነው። እና እንግዲህ ያው እነዚህ የምታያቸው ሽፎኖች ናቸው። የለብሼ በደንብ አሳያችኋለሁ። የአባት ጃኬት አለ፣ ሱሪ አለ። የሱፍ ሱሪ ነው ይሄ ማለት ነው፣ የሱፍ ሱሪ ነው። የእህታችን ትዕዛዝ ነው። እዚ ጋ ደግሞ ጤፍ፣ ሰርገኛ ጤፍ አለ እንደምታዩ። እኔ ነኝ አዘጋጅቼ ያስፈጭሁላት ማለት ነው። እዚ ጋ ምጥን በርበሬ ያላት ምጥን በርበሬ ማለት ነው። ማነው ምጥን ሽሮ ማለት ነው። እዚህ ጋር በርበሬ ያላት እንደምታዩት ጥርት ምጥን ያለ ራሴ የማዘጋጀው ማለት ነው። ብዙዎቻቸው ፋጥሜ ራሽ ነሽ ወይ የምታዘጋጁ ምናምን ነው የምትሉኝ። አው ሽሮን በተለይ ራሴ ነኝ። በርበሬውን የማስቀነጥ ሰው ትንሽ የሻይ እየሰጠው ነው፣ ለምን ዋሻለሁ። የማስቀነጥ ሰው ማለት ነው እንጂ ሌላውን ቅመማ ቅመም ምናምን ራሴ ነኝ ማለት ነው። እዚህ ጋር ሩዝ አለ፣ የውጭ ሩዝ አለ እዚህ ጋር ማለት ነው። እዚህ ጋር ደግሞ እንደምታዩት የውጭ ብርድ ልብስ ናቸው። ብርድ ልብስ ቆንጆ ብርድ ልብስ ናት፣ አራት ነጥብ አምስት ማለት ነው። እዚህ ትራስ አለ፣ እዚህ ፍራሽ አለ፣ ሁለት ሰው የሚያስተኛ እና እያንዳንዷን እንግዲህ ማሜ ይነግራቸዋል ማለት ነው። ሽማሜ ቀጥል ጋሽ ማሜ። እሺ፣ ሰላሙ አሌኩም፣ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እንግዲህ በነገው ሌት መካነ ሰላም የሚሄድ ነገር ነው። ነገር መካነ ሰላም የሚሄድ እንግዲህ አስቤዛ እና አልባሳት የበዓል አልባሳት አለ እና እንግዲህ በተፈጣን እያደረግን ነው። እንግዲህ ሰሞኑን ፈጠን በማለት እየሰራን ያለ ነው። በተጨላቀ እያደረስን ነው ያለ ነው እና እንሻላ ከነገም ወደ ሀሙሳለን እስከዛ ድረስ የሁለት ሶስት ሰው ማድረስ አቅም አለን እያደረስን ነው። እንግዲህ እዚሁ ሁለት ሰው የምታስተኛ ቀለል ያለች ና ያለችው በራሳችሁ ምርጫ ነው። ክስትራን ፈለጊያችሁ አምስት ሰው የሚያስተኛ ፈለጊያችሁ ዋሚያንን እፈልጋለሁ በራሳችሁ ምርጫ ነው፣ በራሱ ምርጫ ነው። ይሄ የተገዛው ሁለት ሰው የሚያስተኛው ዋጋው ቀለል ያለ ነው ያለችው ዋጋው ቀለል ያለ 2500 ብር ሁለት ሰው የሚያስተኛ ማለት ነው። እዚህ ደግሞ አንድ ትራስ 280 ብር አለ። ቱርላብ አንደኛ 45 ቺ ቱርላብ ትበላለህ። አንደኛ ይታወቀ ነው። 45 ፍርድ ልብስ ከዚህ በላይ ምንም አያስፈልግም። አዎ ወላሂ 45 በላይ ምንም እንደሚያስፈልግ እኔ አስራ ሁለት ኪሎ ይዤ ማለት ነው ወላይ መልበስ አቅቶኝ ይኸው አስቀምጨዋለሁ ይሄ ከዚህ በላይ አያስፈልግም በተለይ ሞቃታ ግን መካነ ሰላም እቺ 4200 4100 ነበረች አሁን 4400 ነው ገብታለች ማለት ሩዝ ኪሎ 130 ብር 10 ኪሎ ተገዝቶላታል በርበሬው እናቴ በ700 ብር ሳይሆን የተገዛው በርበሬው እናት ሾሮ እና እዛም 10 ኪሎ ስንዴና ሀያ ኪሎ ጤፍ በራሷ እንትን ጨማምራ ጤፍ የተዘጋጀ ነው ማለት ነው። ዝም ቤት እንደምታዩት የጨርቅ ሱሪ፣ ያለዚህ የጨርቅ ሱሪ አባት የጨርቅ ሱሪ ማለት እንግዲህ የሱፍ ሱሪ ማለት ነው። እና እንደምታዩት ቆንጆ ነው፣ ለአባቶች ይሄ ነው ማለት ነው። ከለሩ ራሱ እኔ መርጫዋለሁ በደንብ አምሮኛል። ቆንጆ ነው፣ ዋጋ የተጋነነ የለም። ስድስት መቶ ብር ነው ማለት ነው። ጃኬት አለ እዚህ፣ ጃኬት ቆንጆ ጃኬት፣ ለምታዩት ቆንጆ ቀልጠፍ ያለ የአባት ጃኬት ናት። በነገራችን ላይ ወጣቱም ይለብሰዋል። ይሄ የአባት ልብሳቱ ወጣትም ሁሉ ይለብሰዋል። ዋጋ 7 ናት። እቺ ቆንጆ ናት። እቺ ያው ጨመር ታደርጋለች። ኮቶች፣ ያው ወረድ ያለች ሱሪ፣ ይሄም የጨርቅ ሱሪ ነው። ቀነስ ሲያደርገው ለዚህ ነው እንግዲህ ፋጡም እየለበሰች ታሳያችኋለሁ። እኔ ራስ ጀብት ጀብት ብያለሁ። እነዚህ እኮ በላይ እንዴት እንደሚያምሩ እነዚህ ቃል ጠፍ ያሉ ሽፎኖች ናቸው። እነዚህ ቃል ጠፍ ያሉ ሽፎኖች ናቸው፣ ሁለቱ ማለት ነው። እነዚህ ቃል ጠፍ ያሉ ሽፎኖች ናቸው። እነዚህ ደግሞ ቢጃማ ቢጃማ የሚባሉት ማለት ነው። ሁለቱ ቢጃማ ሁለቱ ቢጃማ በተለያየ ከኮት ጋር የትም ይለበሳሉ፣ የትም ቦታ ማለት ነው። በተለያየ ከኮት ጋር ይሄ ዕቃ ምርጫ ናቸው፣ ቆንጆ ናቸው ማለት ነው። እነዚህ ቀሚሶች ቢጃማዎች አሉ። እዚህ ሁለት ቀሚሶች አሉ። እንግዲህ ይህን ይመስላል። ይህ እንግዲህ ጠቅላላ እንደምታዩት ሀያ ስምንት ሺ አንድ መቶ ብር ነው የተገዛው ማለት ነው። እስከ ብርድ ልብሱ እስከ ፍራሹ እስከ በልት ነው ምናምን ማለት ነው። እስከ ሁሉ ነገር ሀያ ስምንት ሺ አንድ መቶ ነው። እንግዲህ ሀያ ስምንት ሺ ለእናንተ ቀላል ነው። ኢትዮጵያ ላለ ሰው ነው እንጂ ትንሽ የሚከብደው። ማሻላ ተባረከለህ ነው ያው፣ ቤተሰቦቿን ዘንት ጣርጋ ልታውላቸው ነው። ማሻላ ይሄ ሽፎን እኔ ወድጃዋለሁ ማለት ነው። እስኪኒ ልልበስና ፏ ብዬ ላሳያችሁ እንዴት ነው ቅጥሉ? ይታያቸዋል ቆንጆ በጣም ቅጥር ነው። አምራሌ ማሻላ ያው በውሃ ይለቅ ነው የሚባለው፣ ኮመንት ላይ ጻፉ። እንግዲህ እቺ አንደኛዋ ናት። እስ ደግሞ አውጪው እና አውጪው እና ደግሞ እሱ እቺ ደግሞ ኮመንት እየጻፋችሁ በጣም ቆንጆ ናቸው፣ ወላህ ያምራሉ። በጣም ዋጋቸው ያው ሺህ ሁለት ነው። ዋጋቸው እንደምታዩት ዋጋ አሁን ጨምረዋል። አሁን የምታዙ ሺ አራት ናቸው። አይገኝ እነዚህ በርበሬና ሽሮ እስከሚዘጋጅ ድረስ ድረስ ናቸው የተገዙ። ቢጃማዎቹ ባይለበሱም ችግር የለውም። እነዚህ ቢጃማዎቹ እንግዲህ ያው ባን ለብሰው ታቆታላቸው ቢጃማ ማለት ነው። አሁን ላይ ደግሞ ሰሪዎቹ ማለት ነው የሚሰፉት በዚህም በዚህ የሚደርሱ የሚገርመው፣ እዚህ ጋር ያው አላቸው ማሰሪያ ምታዩቸው ምርጥ ምርጥ ቢጃማዎች ናቸው። ከለራቸው ራሱ አምሮኛል። ቆንጆ ናቸው ማለት ነው። በውሃ ይለቅላቸው እነዚህ መቼም ያው ዕለት ልቅም የትንሽም የሚለበሱ ናቸው። ወላ በጣም ውብ እና ድንቅ ናቸው። በጣም ያምራሉ። በውሃ ይለቅላቸው። እንግዲህ እኔ ደስ የሚለኝ ነገር ሜትሩ አንድ መሆን፣ በቃ ለረጅም እንዳጭሩ ሁሉም አንድ ነው ማለት ነው። ረጅም አጭር የለው። እዚህ ጋር ደግሞ ከሰፋቸው ማሰር ይችላሉ። እንግዲህ ብዙዎች ደግሞ ካጥሚያ ብዙሻ እንዴ ምና የምትሉኝ አሉ። እሱ እየነባበርኩ ነው። ማፊ ቤቢ ማለት ነው። ቦርጭ ነው ቦርጭ ነው እንጀራ ቦርጭ፣ እንደዚህ እንደምታዩት ነው። እንግዲህ ያው ከሞላ ጎደል እንደዚህ ነው። ነገ ኢንሻአላህ በሰላም ይሄድላታል ማለት ነው። እና ማዘዝ ለምትፈልጉ እዚህ ስክሪን ላይ እንደምታዩት በዛ እየገባችሁ ማዘዝ ትችላላችሁ። መጠን ፋጥም ታዘጋጅላችኋለ። የፈለጋችሁትን ምንም የሚቀር ነገር የለም። በራሳችሁ ምርጫ፣ በራሳችሁ ዲዛይን በራሳችሁ የምፈልጉን ነገር ያማራችሁም ደግሞ እኛ እንደዚህ ግራ ተገባን፣ ደግሞ ይሄን የምፈልገው ፎቶ እየላካችሁ በዛ ማስመረጥ ትችላላችሁ። እና በኢሞ ዋትስአፕ ታገኙናላችሁ ማለት ነው። ራሴ ነው